ሰላም ጤና ይስጥልኝ፣ የዞላ ቲዩብ ተከታታዮች፣ አሁን የደረሰን መረጃ አለ። አርቲስት አንዷለም ጎሳ ፍርድ ቤት ቀረበ። ፍርድ ቤትስ ምን አይነት ውሳኔን አስተላለፈ? ፖሊስስ ለፍርድ ቤት ያቀረበው መረጃ ምንድን ነው? የሚሉትን መረጃዎች ወደ እናንተ የማደርሰው ይሆናል። አብራችሁኝ ቆዩ። እንግዲህ ሰሞኑን በሚያሳዝን ሁኔታ ቀነኒ አዱኛን አተናታል አሟሟታም ከአምስተኛ ፎቅ ላይ ወድቃ ነው የሚል መረጃዎች ነው ወደ ማህበራዊ ሚዲያ የመጡት አብዛኛው ህብረተሰብ ደግሞ በፍጹም ከአምስተኛ ፎቅ አልወደቀችም እዛው ቤት ውስጥ ገሎ ነው ወደ ህክምና የወሰዳት የሚሉ መረጃዎች አሉ ምክንያቱም ከአምስተኛ ላይ ፎቅ ላይ ስትወድቅ እንዴት ከታች ያሉ አራተኛ ፎቅ ላይ ሶስተኛ ፎቅ ላይ ሁለተኛ ፎቅ ላይ አንደኛ ፎቅ ላይ ምድር ሰው የለም ወይ እንዴት ሰው አላየም ስለዚህ ይሄ ነገር የተፈጸመው ቤት ውስጥ ነው የሚሉም አሉ። ፖሊስም ደግሞ አሁን ያገኘው መረጃ አለ፣ ፍርድ ቤትም ቀርቧል፣ ፍርድ ቤትም ያስተላለፈው ውሳኔ አለ። ሁሉንም እንግዲህ ወደ እናንተ አንድ በአንድ የማደርሰው ይሆናል። እንግዲህ ይሄ ተወዳጅ አርቲስት በእውነት በጣም ግርም የሚለኝ እቲ አባይ ታባይ ብሎ የዘፈነው የአብርሃም በላይ ከእሱ ጋር ኬዛቸውም የፍርድ ቤት ሁኔታውም እሱም ልክ እንደዚህ ነበር የሆነው አብርሃም ሸላይ ምናምን ሸላይ በሸላይም ይታወቃል። እቲ አባይ እቲ አባይ በሚለውም ዘፈኑ ይታወቃል። እና የእሱም ሚስት እንደዚሁ ዶክተር የሆነች ሚስት ነች። እንደዚሁ ከፎቅ ላይ ነው እሷም የወደቀች የተባለው። ከዛ በኋላ ግን የእሱም ሂደቱ እንደዚሁ ፍርድ ቤት ቀረበ። ፍርድ ቤት የራሱን ውሳኔ አስተላለፈ። የተወሰነ ጊዜ ታሰረ፣ አመት ወይ የሆነ ጊዜ ከዛ በኋላ ለቀቀ። አሁንም ያለው ሁኔታ የፍርድ ቤት ሁኔታዎች እየሄደበት ያለው ሁኔታ ከሱ ጋር በእውነት አሁን የሱን እንትን እያለ ኮመንት ራሱ እያየው ይሄ ነገር ከአብርሃም ጋር ሰዎች ኮመንት ራሱ እያየው ከአብርሃም ጋር ተመሳሳይ ነው። ከሸለዬ ሸለዬ ብሎ የዘፈነው ልጅ ጋር ተመሳሳይ ነው ሁኔታውና ይሄ ነገር እንዴት ነው የሚሉ መረጃዎች እየወጡ ነው ያሉት። ያው በተለያዩ ቦታ የተለያዩ መረጃዎች እየሰማን እንደሆነ አይታችኋል። በተለይ በዮኒ ማኛ የቀድሞ ኤክስ ፍሬንዱ የጻፈችውን ጽሁፍ ዮኒ ማኛ ቀደም ብሎ አቅርቦልናል፣ አይተናል። የተለያዩ ነገሮች እየወጡ ነው ያሉ ግን የወጣው መረጃ በሙሉ እውነት ነው ማለት አይደለም። አንድ ሰው ወጥቶ እሱን የገደላ ከዚህ በፊት ይደበድባት ነበር ምናምን ቢል እውነት ነው ማለት አይደለም። ምክንያቱም ያ ነገር በትክክል በፖሊሱ በምርመራ በአሻራ በሁሉም ነገር መጣራት አለበት። የተነገረ ነገር በሙሉ ሚዲያ ላይ ወጥቶ የተነገረ ነገር በሙሉ እውነት አይደለም ብዬ ነው የማስበው። ሁሉም እውነት አይደለም። ምክንያቱም አንድ ተረት አለ የወደቀ እንጨት ሚስማር ይበዛበታል እንደሚባለው ሊሆን ይችላል። ምናልባት እሱ ሊሆን ይችላል። በእውነት በጣም ያሳዘነኝ እሷም በጣም እሷም ታዳጊ ነች ገና ከዩኒቨርሲቲ ገና መመረቋ ነው። አገሯን ለማስተዋወቅ ደፋ ቀና ምትል ነች። ሞዴል ነች። በእውነት ቅዳሜ ደስተዋን ለማክበር ደፋ ቀና እያለች የነበረች ነች። እሱም ደግሞ ገና አሁን የመጣ ወጣት ነው። ገና በህዝብ ዘንድ ገና አሁን በቅርብ ጊዜ ነው ሰይፉ ላይ ራሱ ኢንተርቪው የተደረገው። በቃ ወደ ህዝብ ልብ ውስጥ የገባው አሁን ነው በዘፈኖቹ። ስለዚህ ገና ብዙ ሰራለሁ ብሎ የሚያልም ልጅ ነው እንጂ እንደዚህ ሰው የሰው ነብስ ያጠፋል የሚል እኔ እኔ እኔ እንጃ ግራ ነው የሚገባው ግን ሁለቱም ፕሮግራም ያላቸው ናቸው፣ የተለያዩ እንደውም ጭፈራዎችን እያየን ነው እንግዲህ። ይሄ ቪዲዮ ራሱ ከእሷ ጋር ይኸው በደስታ ነው እዚጋ እየጨፈረ ያለው፣ እና እንዲህ እየጨፈረ እንደዚህ እየሆነ እሷን ለሞት ወይ ደግሞ ለግድያ የሚጋበዝ ነገር ያደርጋል የሚል ግምት አንዳንድ ጊዜ ከምናየው አንጻር አንጻር አይዶ ነው። እንደዚህ ብሎ ለመፍረድ በጣም በጣም በጣም ይከብዳል። አንዳንዶቹ ፊት ለፊት ወጥተው እንደዛ እያሉ እየተናገሩ ነው። ግን እኔ ለእኔ ለእኔ ይከብደኛል በእውነት ፈጣሪ ነፃ እንዲያወጣ እንደው አንዳንድ ጊዜ እንደው በእውነት እንደው እንደምንም ብላችሁ እንደው ራሳችሁን የምታጠፉ ሰዎች ባትችሉ ባትችሉ ባታጠፉ መልካም ነው። ከቻላችሁ ከቻላችሁ ግን በእውነት የሆነ ደብዳቤ ጻፉ። በቃ እኔ በራሴ ትዕዛዝና በራሴ ጉዳይ ነው እንጂ በሆነ ሰው አይደለም። ምክንያቱም የሆነ ነገር ስታደረጉ የሆነ ሰው ነው የሚጠየቀውና በቃ ቢያንስ ደብዳቤ ቢጽፉ እኮ፣ ደብዳቤ ጽፋለች፣ በራሴ ነው ብላለች፣ የሷ ጽሁፍ ነው ምናምን የሚል ሊኖር ይችላል። በቃ እና የሆነ ነገር ሲሆን የሆነ ምክንያቱም አሁን አላረገም እያልኩም አይደለም። ያው እሱ የፍርድ ቤት ውሳኔ ነው፣ የፖሊስ አሻራ ነው፣ እሱ የምርመራ ውጤት ነው። ፖሊስም ያቀረበው አለ። እሱ እሱ ነው እንትኑ ግን ቢሆንም፣ እንደው እንደዚህ ብታረጉ ከቻላችሁ፣ ከቻላችሁ እራሳችሁን አታጥፉ። ነገር ሁሉ ይነጋል፣ ነገ ሌላ ቀን ነው። ለማንኛውም ወደ ፖሊስና ወደ ፍርድ ቤት ውሎ እንሄዳለን። የፖሊሱና የፍርድ ቤት ውሎ ምንድን ነው ፍርድ ቤት ቀርቧል። ይህም ቢቢሲ ኦሮምኛ ላይ ነው የቀረበው ዜናው የቀረበው ማለት ነው። ያገኙት ከዛ ነው። ፍርድ ቤት ቀርቦ ጠበቃም ነበረው፣ ጠበቃውም ይግባኝ አመልክቷል። ለድጋሚ ለ14 ቀን ተቀጥሯል። ፖሊስ ምንድን ነው ያቀረበው? ፎቶዎች አሉ፣ አንዳንድ መረጃዎች አሉ። እነሱን አያይዘን ለማቅረብ የተለያዩ የምርመራውንም ያሻራውንም ሁሉንም ውጤት ለማጠናቀቅ ቀን ያስፈልገናል፣ 14 ቀን ያስፈልገናል ተብሎ ፖሊስም የራሱን እንትን አቅርቧል። ፍርድ ቤቱም እንግዲህ ለ14 ቀን ቀጠሮ ሰጥቷል ማለት ነው። የዛሬ 14 ቀን ምን እንደሚሆን ደግሞ ፖሊስ ምን አይነት መረጃ ያቀርባል። እውነት ትክክለኛ ፍርድ ከተፈረደ፣ ትክክለኛ ፖሊስ ከሆነ፣ ትክክለኛ ፍርዱ በትክክል እንዲሄድ እንትን የሚል ከሆነ ፖሊስ ትክክለኛ ነገር የዛሬ 14 ቀን ያቀርባል ብዬ ተስፋ አረጋለሁ በእውነት ተስፋ አደርጋለሁ። ትክክለኛ ነገር ዛሬ 15 ቀን እስከዛ ይጨርሳል ብዬ ተስፋ አደርጋለሁ። አሁን ግን ለጊዜው ግን የእሱ ጠበቃም በዋስ እንዲወጣ አስፈቅዶ ነበር። ያው ከባድ ነው። አንድ ሰው ገና መሞቷ ነው፣ በሆነ ትኩስ ነች። እና በዚህን ጊዜ እንኳን የዋስ መብቱ ይከበርለት ማለት ትንሽ ይከብዳል። ይከብዳል አይደል ነው እንግዲህ ይከብዳል። ፍርድ ቤቱም ግን ይህንን አልፈቀደም። እስከ 14 ቀን እዛው በእስር ላይ እንዲቆይ ትዕዛዝ ሰጥቶ ተመልሶ ወደ እስር ቤት ገብቷል ማለት ነው። ይሄ ማለት ግን አድማጮች ገድሏል ማለት አይደለም። እይ ገና በሱ ቤት ይሄ ጉዳይ የተፈጸመው እሱ ቤቱ ስለሆነ በሰዓቱ እሱም ስላለ እዛ ቤት ውስጥ ምንድን ነው የሚለው ተጣርቶ ነው እሱ ነው የፈጸመው ወይ ደግሞ እሱ አልፈጸመም የሚለው እንጂ አሁን ገና ተጠርጣሪ ነው። ገና ፖሊስም እውነት ፈጽሞታሉ የሚለውንም መረጃ እያጣራ ነው ያለው የዛን ጊዜ ዛሬ ሳምንት እንግዲህ ፖሊስ ሲያወጣ መረጃውን ምንድን ነው የሚለውን እኛም የምንሰማውና ትክክለኛው ነገር ይሄ ነው ማለት ነው ብለን የምንደመድበው ነገር ይኖር ይችላል። ግን ደግሞ በራሳችን በጭንቅላታችን በራስ የምንወርደው ነገር አለ። ብዙ ጊዜ ፖሊስ ያው ብር የማይሰራው ነገር የለም ብር ካለ በሰማይ መንገድ አለ ይባላል እና የሆነ ነገር ሊያደርጉ ይችላሉ። ምክንያቱም አባቷም ተናግሯል። አደራችሁን ወጣቶች፣ አደራችሁን ወገኖቼ የልጄ ደም እንደ ሀጫሉ ደም ፍትህ ሳያገኝ እንዳይቀር ብሎ ተናግሯል። እና ያው አንዳንድ ጊዜ የፖለቲካ መጫወቻም ሊያደርጉት ይችላሉ፣ ወደሚመቻቸው መንገድ ሊሄዱ ይችላሉ። እና መልካም እንግዲህ ቤተሰቦቻቸው አንዳንዴ ምን ያደርጋል? ይሄ እሷ ከሞተች በኋላ ይላል። ነገም እኮ ሌላ ሰው ይሞታል ማለት ነው። አንዳንድ ኮመንቶችን እያዩ አሁንማ በቃ ሄደች እኮ በቃ ምን ያደርጋል? ፍርድ ቤቱ ምን ይጠቅማል? አሁን በቃ ከሞተች በኋላ ይላል። ነገም ሌላ ሰው ደግሞ ነገም ይደገም ይችላል ስለዚህ ፍርድ ውሳኔ ትክክለኛ ፍርድ ትክክለኛ ውሳኔ ያስፈልጋል ማለት ነው፣ እንጂ እንደዚህማ እንደዚህ እየተባለማ ምን አይነት ጊዜ እንደመጣ አላቅም። እና ብዙ ኮመንቶችን ነው እንደዚህ ያነበብኩት። አሁ ሄዳለች፣ በጣም ታሳዝናለች፣ በጣም ወጣት ነች፣ በጣም የምታሳዝን የምታሳሳ ልጅ ነች። ለቤተሰቦቿ ለወዳጇ፣ ለቤተሰቦቿ በተለይ ለእናት እናቷ በጣም ነው የምታሳዝነው። ስቅስቅ ብለው ሲያለቅሱ በእውነት በጣም በጣም ያሳዝናል። አባትዮ በጣም ያሳዝናሉ። ልጃችን ለዚህ ነው ያስተማርኩት ነው ያሉት እኮ ለዚህ ነው ያስተማርኩት ልጅን። ስለዚህ አስተምረው መከራይተው ደረሰችልን እፎይ ሲሉ በዚህ ሰዓት ላይ ደግሞ እንደዚህ አይነት ነገር መፈጸሙ በጣም ቁስል ነው፣ በጣም ትልቅ ቁስል ነው፣ በእውነቱ ትልቅ ቁስል ነው እና ፍርድ ያስፈልጋል፣ ለቤተሰብ ያስፈልጋል። ቀጣይም ደግሞ ነገ ለሚፈጠሩ ነገሮች ሰዎች ሰዎችን እንዳይገሉ ፍርድ ያስፈልጋል እና ይህንን ነው የምለው። ፈጣሪ እሷንም ነፍሷን ይማረው። እንግዲህ ፖሊስ የዛሬ አስራ አራት ቀን ደግሞ ምን አይነት መረጃዎችን ያቀርብ ይሆን ለፍርድ ቤት? ፍርድ ቤትስ ምን አይነት ውሳኔ ያስተላልፍ ይሆን? ወይ ገሏል፣ አልገደለም፣ ምንድነው እሱ የተፈጠረው ነገር የሚሉትን የተጣሩ መረጃዎች ይመጣሉ ብዬ ተስፋ አረጋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ባይ ባይ።